ድምፃዊ አንዷለም ጎሳ ፍርድ ቤት መቅረቡ ተሰማ። ፍርድ ቤት ቀርቦ ምንድን ነው የተባለው? በፖሊሶች ዘንድ የተነሳው ምንድን ነው? እንደምታወቀው ባለቤቱ ቀነኒ አዱኛ ማለፏ የምታወስ ነው። የእሷን ሕልፈት ተከትሎ ነበር አንዷለም ጎሳ በፖሊስ ወይም በመንግስት ፀጥታ ኃይሎች በቁጥጥር ፍሬዋለው አንዷለም ጎሳ በኢትዮጵያም በኦሮምኛ ዘፈን በጣም በሚገርም ሁኔታ በከፍተኛ ሁኔታ በህዝብ ዘንድ ተጽዕኖ ፈጣሪ ከሆኑት ድምፃውያኖች መካከል ፈርቀዳጆች መካከል አንዱ ነው ብባል የማይካድ እውነታ ነው። የሚገርም ብቃት፣ ያዘፋፈን ተክኒኮች የበርካቶችን ልብ የሳበ ነው። ከዛም የተነሳ ኦሮምኛ የምችሉትም የማይችሉትም ያደምጣሉ። አልፎም የተለያዩ አካባቢዎች በጣም በሚገርም ሁኔታ ከኢትዮጵያ ውጭ ባሉ ስፍሮችም ይሰማል። ታዲያ በብዙ ሚሊዮኖች ተመልካች እያገኛለው አንዷለም ጎሳ በቅርቡ በባለቤቱ ህልፈት ምክንያት በፖሊስ ተጠርጥሮ ቁጥጥር ስር መዋሉ የሚታወስ ነው። እስኪ ፖሊስ ምንድን ነው ለፍርድ ቤቱ ያቀረበው? እስኪ አብረንም ና ይሆናል። ፍርድ ቤት የቀረበው ድምፃዊ አንዷለም ፖሊስ አንዳንድ ምርመራ ውጤቶች ስላልደረሱኝ ተጨማሪ ቀናት ይሰጠኝ ባለው መሰረት ተጨማሪ 12 ቀን ተፈቅዶለታል። የድምፃዊ አንዷለም ጠበቃ በበኩሉ የዋስ መብት ይፈቀድለት ብሎ ቢጠይቅም ፖሊስ ማስረጃዎችን ያጠፋብኛል መፈቀድ የለበትም በማለቱ ሳይፈቀድ ቀርቷል። መጋቢት 29 2017 ዓ ም ቀጠሮ ተሰጥቷል። አጠቃላይ እንግዲህ እስካሁን ድረስ በቀነኒ ህልፈት ዙሪያ በፖሊስ ተጠርጥሮ እስር ቤት ከገባ በኋላ እስካሁን እንዳልወጣ ጭምርም የወጡት መረጃዎች ያሳያሉ። በቀብር ስነስርዓቷም ላይ በመንግስት ጸጥታ ኃይሎች እንደሆነ ጭምርም ነው። አጠቃላይ እስካሁን ድረስ አብሬያችሁ ቆየሁት። ሚኪያስ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ሰብስክራይብ በማድረግ ቤተሰብ ሁኑ። በዚሁ ቻናል በወቅታዊና ታማኒ መረጃ ላይ ያተኮረ ሚዛናዊ መረጃዎች ብቻ ናቸው ምናቀርብላችሁ። ስለዚህ ሰብስክራይብ ማድረግ በፍጹም እንዳይረሳ። ለሰዓታት ካሉ አጫጭር መረጃዎች ይንመስላሉ። በወቅታዊና ተአማኔ እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁ።